ትንቢተ ኢሳይያስ ምዕራፍ 25 አቤቱ አንተ አምላኬ ነህ ድንቅን ነገር የድሮ ምክርን በታማኝነትና በእውነት አድርገሃልና ከፍ ከፍ አደርግሃለሁ ስምህንም አመሰግናለሁ ከተማይቱን የድንጋይ ክምር የተመሸገውንም ከተማ ውድማ እንድትሆን የኃጣንንም አዳራሽ ከተማ እንዳትሆን አድርገሃል ከቶ አትሰራም ስለዚህ ኃያላኑ ወገኖች ያከብሩሃል የጨካኞች አሕዛብ ከተማም ትፈራሃለች። የጨካኞችም ቁጣ እስትንፋስ ቅጥርን እንደሚመታ አውሎ ነፋስ በሆነ ጊዜ ለደሃው መጥረጊያ ለችግረኛውም በጭንቁ ጊዜ መጥረጊያ ከውሽንፍር መሸሸጊያ ከሙቀትም ጥላ ሆነሃል። እንደ ሙቀት በደረቅ ስፍራ የኃጣንን ጩኸት ዝም ታሰኛለህ። ሙቀትም በደመና ጥላ እንደሚበርድ እንዲሁ የጨካኞች ዝማሬ ይዋረዳል። የሰራዊት ጌታ እግዚአብሔርም ለሕዝብ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ፣ ያረጀ የወይን ጠጅ፣ ቅልጥም የሞላባቸው የሰቡ ነገሮች፣ የጥሩና ያረጀ የወይን ጠጅ ግብዣ ያደርጋል። በዚህም ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ፣ በአሕዛብም ሁሉ ላይ የተዘረጋውን መሸፈኛ ያጠፋል። ሞትን ለዘላለም ይውጣል። ጌታ እግዚአብሔርም ከፊት ሁሉ እንባን ያብሳል፣ የሕዝቡን ስድብ ከምድር ሁሉ ላይ ያስወግዳል፣ እግዚአብሔር ተናግሮአልና። በዚያም ቀን እነሆ አምላካችን ይህ ነው፣ ተስፋ አድርገነዋል፣ ያድነንማል። እግዚአብሔር ይህ ነው፣ ጠብቀነዋል፣ በማዳኑ ደስ ይለናል፣ ሐሴትም እናደርጋለን፣ ይባላል። የእግዚአብሔርም እጅ በዚህ ተራራ ላይ ታርፋለች። ቅድም በጭቃ ውስጥ እንደሚረገጥ እንዲሁ ሞዓብ በስፍራው ይረገጣል። ዋናተኛም ሲዋኝ እጁን እንደሚዘረጋ እንዲሁ በመካከሉ እጁን ይዘረጋል። ነገር ግን እግዚአብሔር ትዕቢቱን ከእጁ ተንኮል ጋር ያዋርዳል። የተመሸገውንም ከፍ ከፍ ያለውንም ቅጥርህን ዝቅ ያደርገዋል ያዋርደውማል፣ ወደ መሬትም እስከ አፈር ድረስ ይጥለዋል። ትንቢተ ኢሳይያስ ምዕራፍ 26 በዚያም ቀን ይህ ቅኔ በይሁዳ ምድር ይዘመራል። የጸናሽ ከተማ አለችን፤ ለቅጥርና ለምሽግ መድኃኒትን ያኖርባታል። እውነትን የሚጠብቅ ጻድቅ ሕዝብ ይገባ ዘንድ በሮችን ክፈቱ። በአንተ ላይ ታምናለችና፣ በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። ጌታ እግዚአብሔር የዘላለም አምባ ነውና ለዘላለም በእግዚአብሔር ታመኑ። በከፍታ የሚኖሩትን ሰዎች ዝቅ ያደርጋል፣ ከፍ ያለችውን ከተማ ያዋርዳል፣ እስከ መሬትም ድረስ ያዋርዳታል፣ እስከ አፈርም ድረስ ይጥላታል። እግር የድኃ እግርም የችግረኛም አረጋገጥ ትረግጣለች። የጻድቃን መንገድ ቅን ናት። አንተ ቅን የሆን የጻድቃንም መንገድ ታቀን አለ። አቤቱ በፍርድ መንገድ ተስፋ አድርገንሃል ስምህም መታሰቢያህም የነፍሳችን ምኞት ነው። ፍርድህም በምድር ላይ ባደረክ ጊዜ በዓለም የሚኖሩ ጽድቅን ይማራሉና። ነፍሴ በሌሊት ትናፍቅሃለች፣ መንፈሴም በውስጤ ወደ አንተ ትገሰግሳለች። ለኀጢአተኛ ሞገስ ቢደረግለት ጽድቅን አይማርም፣ በቅኖች ምድር ክፉውን ነገር ያደርጋል የእግዚአብሔርንም ግርማ አያይም። አቤቱ እጅህ ከፍ ከፍ አለች አላዩምም። ነገር ግን በሕዝብ ላይ ያለህን ቅንዓት አይተው ያፍራሉ። እሳትም ጠላቶችህን ትበላለች። አቤቱ ስራችን ሁሉ ሰርተሃልና ሰላምን ትሰጠናለ። አቤቱ አምላካችን ሆይ ከአንተ በቀር ሌላ ጌቶች ገዝተውናል። ነገር ግን በአንተ ብቻ ስምህን እናስባለን። እነርሱ ሞተዋል በሕይወት አይኖሩም፣ ጠፍተዋል አይነሱም። ስለዚህ አንተ ጎብኝተሃቸዋል፣ አጥፍተሃቸውማል መታሰቢያቸውንም ሁሉ ምን ምን አድርገሃል። ህዝብህን አበዛ አቤቱ ህዝብህን አበዛ፣ አንተም ተከበር፣ የአገሪቱንም ዳርቻ ሁሉ አሰፋ። አቤቱ በመከራ ጊዜ ፈለጉ፣ በገጸስካቸውም ጊዜ ልመናቸውን ወደ አንተ አፈሰሱ። የጸነሰች ሴት ለመውለድ ስትቀርብ እንደምትጨነቅና በምጥ እንደምትጮ አቤቱ እንዲሁ በፊትህ ሆነናል። እኛ ጸንሰናል፣ ምጥም ይዞናል፣ ነፋስንም እንደምትወልድ ሆነናል በምድርም ደህንነት አላደረግንም፣ በዓለምም የሚኖሩ ይወድቃሉ። ሙታንህ ሕያዋን ይሆናሉ፣ ሬሳዎችም ይነሳሉ። በምድር የምትኖሩ ሆይ ጠል የብርሃን ጠል ነውና ምድርም ሙታንን ታወጣለችና ንቁ፣ ዘምሩ። ሕዝቤ ሆይ ና፣ ወደ ቤትህ ግባ፣ ደጅህን በኋላ ዝጋ፣ ቁጣ እስኪያልፍ ድረስ ጥቂት ጊዜ ተሸሸግ። በምድር በሚኖሩት ላይ በበደላቸው ምክንያት ቁጣውን ያመጣባቸው ዘንድ እነሆ እግዚአብሔር ከስፍራው ይወጣል። ምድርም ደሟን ትገልጣለች ሙታኖቿንም ከእንግዲህ ወዲህ አትከድንም። ትንቢተ ኢሳይያስ ምዕራፍ 27 በዚያም ቀን እግዚአብሔር ፈጣኑን እባብ ሌዋታንን ጠማማውንም እባብ ሌዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጣል። በባህርም ውስጥ ያለውን ዘንዱ ይገድላል። በዚያን ቀን ለተወደደው የወይን ቦታ ተቀኙለት። እኔ እግዚአብሔር ጠባቂው ነኝ፣ ሁል ጊዜ አጠጠዋለሁ። ማንም እንዳይጎዳው በሌሊትና በቀን እጠብቀዋለሁ። አልቆጣም። እሾህና ኩርንችት በእኔ ላይ ምን ነው? በሰልፍ በነበሩ በእነርሱም ላይ ተራምጄ በአንድነት ባቃጠልኋቸው ነበር። ወይም ጉልበቴን ይያዝ፣ ከእኔም ጋር ሰላም ያድርግ። በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤልም ያብባል ይጨበጭብማል፣ በፍሬያቸውም የዓለሙን ፊት ይሞላሉ። በውኑ የመቱትን እንደመታ እንዲሁ እርሱን መታውን? ወይስ እነርሱ እንደተገደሉበት መገደል እርሱ ተገድሏልን? ነዳቸው፣ ሰደዳቸው፣ ቀሰፋቸው። የምስራቅ ነፋስ እንደሚነፍስበት ቀን በጠንካራ አውሎ አስወገዳቸው። ስለዚህ የማምለኪያ አጸዶችና የፀሐይ ምስሎች ዳግመኛ እንዳይነሱ የመሠዊያውን ድንጋይ ሁሉ እንደደቀቀ እንደ ኖራ ድንጋይ ባደረገ ጊዜ እንዲሁ የያዕቆብ በደል ይሰረያል። ይህም ኃጢአትን የማስወገድ ፍሬ ሁሉ ነው። የተመሸገችው ከተማ ብቿን ሆነች፣ እንደ ምድረ በዳ ሆና የተፈታችና የተተወች መኖሪያ ናት። በዚያም ጥጃ ይሰማራል፣ በዚያም ይተኛል፣ ቅርንጫፏንም ይበላል። ጫፎቿ በደረቁ ጊዜ ይሰበራሉ። ሴቶችም መጥተው ያቃጥሏቸዋል። የማያስተውል ሕዝብ ነውና፣ ስለዚህ ፈጣሪው አይራራለትም ሰሪውም ምሕረት አያደርግለትም። በዚያን ቀን እንዲህ ይሆናል፣ እግዚአብሔር ከወንዝ ፈሳሾች ጀምሮ እስከ ግብፅ ወንዝ ድረስ እህሉን ይወቃል። እናንተም የእስራኤል ልጆች ሆይ፣ አንድ በአንድ ትሰበሰባላችሁ። በዚያን ቀን እንዲህ ይሆናል፣ ታላቅ መለከት ይነፋል፣ በአሦርም የጠፉ በግብፅ ምድርም የተሰደዱ ይመጣሉ። በተቀደሰውም ተራራ በኢየሩሳሌም ለእግዚአብሔር ይሰግዳሉ።